ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደ ያላችሁበት ሀገር የሳት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ዕለተ ማክሰኞ ጥቅምት 4 2018 በኢትዮጵያ ዘመን አቆጣጠር ኦክቶበር 14 2025 በግሪጎሪያን ካሌንደር የጋት አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አድርሳለሁ። ዘወትር ትብብራችሁን እንደምጠይቀው ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ፣ ጋት ሚዲያን በስፐር ታንክስ ጨምሮ በሁሉም አማራጮች እየደገፋችሁ ስላላችሁ ከምንም በላይ አብራችሁኝ በመሆናችሁ እጅግ የከበረ ምስጋና ይድረሳችሁ። አብረን ስንቆይ አጫጭር መረጃዎችን ወደ እናንተ አደርሳለሁ። በመጀመሪያ የኢትዮጵያ ብሔራዊ ባንክ በዛሬው ዕለት የውጭ ምንዛሬ ገበያን ለማረጋጋት 150 ሚሊዮን የአሜሪካ ዶላር ለጫራታ አቅርቦ ነበረ። በዚህም የውጭ ምንዛሬ ሽያጩ ዌይትድ አቨሬጅ ሬት ኦፍ ኦል ሰክሰስፉል ቢድስ ዎዝ አንድ ዶላር በመቶ 48 ብር ከ1007 ሳንቲም እንደተሸጠ፣ 31 ባንኮች የንግድ ባንኮች እንደተሳተፉ፣ ገንዘብ እንደደረሳቸው መጠኑ ያው የተለያየ ቢሆንም፣ በተመሳሳይ ይህኛውንም የውጭ ምንዛሬ ማቅረብ ገበያውን ለማረጋጋት የንግድ ማህበረሰቡ በቂ የሚባል የውጭ ምንዛሬ እንዲያገኝ እንግዲህ ትናንት በወጣው የብሔራዊ ባንክ መግለጫ በቂ የሆነ አገሪቱ በቂ የሆነ ሪዘርቭ የውጭ ምንዛሬ እያገኘች እንደሆነ እንግዲህ በቂ ሁልጊዜ በኮቴሽን አስገቡ በቂ የሚባል ማክሲመም የለም። የትኛውም ያደገ የበለጸገ ሀገር በቂ የውጭ ምንዛሪ አለ ሊል አይችልም። በተለይ እንደኛ አይነት በጣም በፍጥነት የማደግ የኢኮኖሚው ይሄ የመራብ የበለጠ ማሽን የማስገባት መንገድ የመስራት የባቡር እንሶን በጣም ፍላጎት ባለበት የማደግ ፍላጎት ባለበት የውጭ ምንዛሪ አንጻራዊነት ነው ያለው። ነገር ግን ከዚህ በፊት ኢትዮጵያ በታሪኳ ትታወቅበት ከነበረው አንጻር ሲታይ በከፍተኛ ፍጥነት ያደገበት ነው ያለው። የቡናውም የማዕድንም ከዛ ውጭ ደግሞ እጅግ ብዙ ያልተነገረለት ኢትዮጵያ ከማይኒንግ ከክሪፕቶ ቴክኖሎጂ የዓለም ሀብ ለመሆን እየሰራች ነው ያለችው። ሶ ኢኮኖሚያችን አንዳንዶቹ በነገራችን ላይ ጥያቄ ያነሳሉ። ለምንድን ነው ለዳታ ማይኒንግ ለክሪፕቶ ከረንሲ የኢትዮጵያ ኃይል እየዋላ ያለው የሚል ጥያቄ ያነሳሉ። ምንም ጥርጥር የለው ተጨማሪ የኑክሌር ኢነርጂ የኑክሌር ኃይል ከጋዝ እስከ አንድ ሺህ ሜጋዋት ለማመንጨት ጥረት የሚደረገው ሌሎች ግድቦች የሚሰሩት አንዱን ጎድቶ አንዱን ለመጥቀም አይደለም። ኢንዱስትሪዎች እያደገ ሲመጣ እየተስፋፋ ሲመጣ ብሎ ብሎ ቻይና ለምሳሌ በዓለም ላይ የዳታ ማይኒንግ የክሪፕቶ ከረንሲ ማዕከል ነበር። ኢኮኖሚያቸው በፍጥነት እያደገ የኢንዱስትሪ ኃይል ፍላጎቱ ያው ክሪፕቶ ከረንሲ ጨምሮ እነዚህ ዳታ ማይኒንግ ላይ የሚሰሩ ቴክኖሎጂዎች በጣም ግዙፍ ኃይል ነው የሚወስዱት የሚጠቀሙት። እያደገ ሲመጣ ኃይልን ትጨምራለ። በራሱ ይዞት የሚመጣው የዲፕሎማቲክ ሌቨሬጅም አለው። አሁን ከዛ ጀርባ ባለው ጉዳይ ማየት እንችላለን። ከዚህም ከፍተኛ የሆነ የውጭ ምንዛሪ እየተገኘ ነው ከክሪፕቶ ከረንሲ ዊትሚንስ ገርድን። ለምሳሌ ኢትዮጵያ ህዳሴ ግድብን ወደ ዲጂታል ከረንሲ የመቀየር ሌሎች ግድቦችንም እንዳልኳችሁ ለምሳሌ ከዚህ ከጋዝም አንድ ሺህ ሜጋዋት የማመንጨት የኒክሌር ፓውር ኤነርጂም በዛ ላይ ወደ ስራ የተገባበት ምናልባት እሱ ከአምስት የዛሬ አምስት ዓመት የዛሬ ስድስት ዓመት ፌዝ ባይ ፌዝ የሚሄድ ቢሆንም ቢያንስ የዛሬ አምስት ዓመት ኢትዮጵያ ከመጀመሪያውን ወደ ሶስት መቶ ሰባ አምስት ኖ አምስት መቶ ሀምሳ ሶስት መቶ ሰባ አምስት እያለ ሜጋዋት ኃይል የምታመነጭበት ይኖራል ማለት ነው ሰው እንዳልኳችሁ መቶ ሀምሳ ሚሊዮን ዶላሩ ብሔራዊ ባንክ ከራሱ አካውንት ቀንሶ እንጂ ሌሎች ንግድ ባንኮች፣ ኢትዮጵያ ንግድ ባንክ፣ ፕራይቬት ባንኮች የውጭ ምንዛሬ ያላቸውን ለንግዱ ማህበረሰብ እያቀረቡ መሆኑን የሚታወቅ ነው። ምናልባት እንዳልኳችሁ የሰርቪስ ቢጨመርበት ፕሮፊት ማርጅኗ በሳንቲም ብትሆን አንድ ዶላር እስከ 151 ብር 152 ብር አካባቢ በቀጣይ ጊዜ የሚሸጥ ግን ገቢያው ላይ የሚረጋጋ ይሆናል ተብሎ ነው የሚታሰበው። ሌላው እንግዲህ በዛሬው ዕለት የሚኒስትሮች ምክር ቤት ወደ ሚኒስትሮች ምክር ቤት ስብሰባ ከመሄዴ በፊት እንግዲህ በትናንትናው ዕለት የአርሚ ሀያ ሁለት አባላት የመቀሌ ከተማ ላይ አደባባዮችን በመቆጣጠር ወደ አሉላ አባ ነጋ ኤርፖርት የሚደረገውን ከኤርፖርቱም ወደ መቀሌ ከመቀሌም ወደ ኤርፖርቱ የሚደረገውን እንቅስቃሴ በመዝጋት ኢቭን በተሳፋሪዎች ላይ ጫና የፈጠረ መስተጓጎልን ፈጥረው ነበረ። ምሽቱን በሀውልቲ አዳራሽ በሰማዕታት አዳራሽ በሚባለው ውይይት አድርገው ነበር። እንግዲህ አስተማማኝ ከሆኑ መረጃ ምንጮች የደረሰኝ የደሞዝ ጥያቄ ተነስቷል። ሁለተኛ ሌተናል ጄኔራል ታደሰ ወረደ ስልጣኑን ይልቀቅ በደንብ እየመራ አይደለም የሚል ጥያቄ ቀርቧል። ደሞዝ፣ ጥቅማ ጥቅም ይጨመርልን። የመኖሪያ ቤት ይሰጣቸዋል ከተባልን በኋላ የመኖሪያ ቤት ተከልክለናል። ተገቢ ዕውቅና አልተሰጠንም። የዲሞቢላይዜሽን ዲሰርማመንት ሪኢንተግሬሽን ሪኢንሰርሽን የሚባለው የፕሪቶሪያ ስምምነት እንዲቀር ተደርጓል። የጦርነት ዝግጅቶች አሉ። እነዚህ ሁሉ አስፈላጊ አይደሉም። እኛ እንሰናበታለን ስንል ተጨማሪ ምልመላና ስልጠና እየተደረገ ነው፣ የሚል ይሄ አርሚ 22 ኮሎኔል ገብረስላሴ የሚመራው ከፍተኛ የሆነ ተቃውሞ ሰልፍ ሲያሰሙ ነበረ። ምናልባት ወዳጃችን ጋዜጠኛ ዳዊት ከበደም መፈንቅለ መንግስት በታደሰ ወረድ ላይ እንደተፈጸመ ወል እንቅስቃሴው አዝማሚያው እንደዛ እንደሆነ ቁጥራቸው አራት መቶ ገደማ የላልሱ ከዛ በላይ ናቸው የሚሆኑት ቢሮ እንደገቡ ታደሰ ወረደ ቢሮ እንደገቡ ቢሮ ከገቡ በኋላ አላስፈላጊ ቃላት እንደተናገሩ እንዳላገኙት ገልጿል። ዝሮ ዝሮ እንግዲህ በመፈንቅለ መንግስት የመጣ በመፈንቅለ መንግስት ነው የሚወገደው ሌተና ጄኔራል ታደሰ ወረደ ማስተካከል ይችል የነበረው ያኔ የጣስከው ሆምብ ላይ ያጠፋውን መብራት ሆምብ ላይ ያጠፋውን አሰራር ህጋዊ አሰራር ለአንተ ጊዜ ሲሆን የሚመጣ አይደለም። ምንም ኦብየስሊ ዋናው በእነ ጌታቸው ረዳ ላይ መፈንቅለ መንግስት የተፈጸመው ምንም አሽሞን መሆን አያስፈልግም፣ ተፈናቃዮች ይመለሱ በማለታቸው ነው። በወቅቱ ምዕራብ ትግራይ ብለው የሚጠሩት ወይም ወልቃይ ጠገድ የሰጥቱ መራ ላይ ተፈናቃዮች ይመለሱ በየካምፑ ነው እየተሰቃዩ ነው፣ ለችግር እየተጋለጡ ነው ህጻናት ከትምህርት ገበታ ርቀዋል። በካምፑ ነው፣ ማህበራዊ ህይወታቸው ምስቅልቅል ከመሆኑ ባለፈ በተለያየ ቦታ እየተበተኑ ነው። ሰው ይመለሱ መጀመሪያ ከተመለሱ በኋላ የቦታም ጥያቄ የአስተዳደርም ጥያቄ የወሰንና የወሰን ጥያቄ፣ እነዚህ በሙሉ ተፈናቃዮችን መልሰን የምናገኛቸው ናቸው። ተፈናቃዮች እዚያ በመሄዳቸው አይደል ይህ ሁሉ ነገር ሊሆን የሚችል ሲባል ኖ በኃይል ነው የምንቆጣጠረው። አስተዳደራዊ መዋቅሩን ተረክበን እዛ ያለውን እነ ኮሎኔል ደመቀ እና አቶ አሸተ ደምለው የሚመሩትን እሱን አፈራርሰን በዛ ያሉትን ታጣቂዎች አባረን የሰፈሩ ሰዎች አሉ ይላሉ። እንግዲህ በሰፈሩ ሰዎች ስር ደግሞ እዛ ያሉትንም ሊያባርሩ ይችላሉ። እነሱን ሁሉ አባረን ምኞታቸው ማለት ነው፣ እሱን አድርገን ነው የምንገባ የሚል ነው። ይሄ ነው። የፌዴራል መንግስቱን ከፌዴራል መንግስት ጋር ተባብረን ነው የሚሰራው። የፕሪቶሪያ ስምምነት ነው ያስተሳሰረን። ይህን የፕሪቶሪያ ስምምነት እናክብር። የሻቢያ ፍላጎት ትግራይ የጦርነት አውድማ እንድትሆን ይፈልጋል። እሱን እንከላከል። በተቻለ መጠን ሻቢያና ሻቢያ በኢትዮጵያ ላይ ትንኮሳ እንዳይፈጽም ወይንም ኤርትራና ኢትዮጵያ ወደ ጦርነት ቀጠና እንዳይገቡ ሁለታችን ሁለቱንም ወደ ጦርነት የማይገቡበትን ምቹ መደላደል እንፍጠር። ጦርነት ከተፈጠረ ግን ዘወረስት ሴናሪዮ የጦርነት ሜዳው ትግራይ ውስጥ እንዳይሆን ይደረግ። ይሄ እንግዲህ እንዴት ሊሆን ይችላል? ራስነት ጥሎ እንደ ሀገር የማየት አይደለም ወይ? እሱ ሌላ ጉዳይ ነው ይሄ የሚል ነበር። ግን ጥቂት አሉ፣ የሰባት ነጋ የነጋ ዳይናስቲ ጥቂት ሰላሳ አርባ ማይሆኑ ጠንካራ ኔትወርክ ያላቸው ከኢትዮጵያ ህዝብ፣ ከትግራይ ህዝብ የተዘረፈ ከፍተኛ ገንዘብ ያላቸው ገንዘብ ቀጥረው የሚያሰሩ ፍጹም እውነትን ፍጹም ውሸት የሚያደርጉ ፍጹም ውሸትን ደግሞ ፍጹም እውነት አድርገው ስለው በምላሳቸው የፕሮፓጋንዳ ማሽን የሚቀጥሩ የሚያደራጁ እነዚህ አሉ። ዞሮ ዞሮ ተቃውሞ በከፍተኛ ሁኔታ የቀጠለበት ነው ያለው። በዛሬው እለትም ያለኝ መረጃ ይሄ ኤግዛክትሊ የተረጋገጠ መረጃ ነው በነገራችን ላይ አርሚ ዘጠና ሁለት እና ሰላሳ ሶስት አባላት መንገድ ዘግተው በከፍተኛ ደረጃ ተቃውሞ እያሰሙ ነው። ከመቀሌ ወደ አዲግራት ወይም ይሄ ዞባ ምስራቅ የሚባለው ዞባ ደቡብ ምስራቅ ወደ የሚባለው ወደ ደቡብ ምስራቅ አዋሳኝ ወደ ዞን የሚወስደው መንገድ ተዘግቷል። ጥያቄ እያቀረቡ ያሉት በተመሳሳይ የደሞዝና ጥቅማ ጥቅም ጥያቄ ይከበርልን፣ ተፈናቃዮች ወደ ቀያቸው ይመለሱ ከሻቢያ ጋር የሚደረግ የጦርነት ዝግጅት ይቁም። ለውጥ እንፈልጋለን። እኛ ወታደሮች ሆነን የመኖር ወታደሮች ሆነን የመኖር ፍላጎት የለንም። አስፈላጊው ክብር አስፈላጊው መቋቋሚያ እና ክብር ተሰጥቶን ወደ ቀያችን ተመልሰን ሕይወታችንን መምራት እንፈልጋለን የሚል ሰፊ የሆኑ ጥያቄዎችን በማንገብ መንገድ ዘግተው ጥያቄ እያቀረቡ ነው። በተመሳሳይ ከዛው ከስፍራው የሚገኙ የመረጃ ምንጮቼ የበለጠ ቬሪፋይ ማድረግ አለብኝ። ወደ እናንተ አንድን መረጃ ሳመጣ ግን ምንጮቼ ምንድን ነው የሚሉት እንደተሰበሰቡ የህዋት በነ ደብረጽዮ እና ና በነ ፈትለ ወርቅ የሚመራ ቡድን እንደተሰበሰበ በሀይል አማራጭ ጨምሮ ለመበተን ከዚህም ባለፈ የከፋ የሆነ ወደ ግጭት የሚመጣ ከሆነ ከሻቢያ ወታደሮች እንዲመጡላቸው ፍላጎት እንዳለ እየተነሳ ነው። የፌዴራል መንግስት የውጭ ኃይሎች ጣልቃ ሲገቡ እንዴት ነው ሊመለከተው የሚችለው ወዘተረፈ የሚለውን ዲቴል መረጃ እያሰባሰብ ወደ እናንተ ማድረሳቸው ነው የሚሆነው። ዞሮ ዞሮ የትግራይ ህዝብ ልማት ይፈልጋል። የትግራይ ህዝብ ከምንም እና ከማንም በፊት ሰላም ይፈልጋል። የትግራይ ህዝብ በደሙ በላቡ፣ በልፋቱ፣ በጥረቱ ልክ ከኢትዮጵያ ብሔራዊ ኬክ የድርሻውን መካፈል ይፈልጋል። ለኢትዮጵያ ብሔራዊ ኬክ መጋገርም ድርሻውን መጠየቅ ብቻም ሳይሆን የድርሻውን ማበረከት ይፈልጋል። ታታሪ ህዝብ ነው። ልማት ወዳድ ህዝብ ነው። የኢትዮጵያዊነት አስኳል፣ የኢትዮጵያዊነት ማህፀን፣ ምንም ጥርጥር የለው የትግራይ ህዝብ ያ ገናና ታሪኩ በቀይ ባህር ላይ የቀዘፈ ህዝብ ነው። ለኢትዮጵያ ሀገረ መንግስትነት መፈጠር ወሳኝ ሆኖ ሚና የተጫወተ ህዝብ ነው። ህወሓትን የፈጠረው የተሻለ የፖለቲካ ቁመና አገኛሉ በሚል እጅ የጭቆና መሳሪያ እንዲሆን አይደለም። እና የዚህ የለውጥ እንቅስቃሴዎች ሰፍተው እየሄዱ ነው ያሉት በተለያዩ አካባቢ ያሉ የራሱን የቲዲኤፍ የትግራይ ዲፌንስ ፎርስ ወይ የትግራይ መከላከያ ኃይል ብሎ የሚጠራው ኃይልም እንቅስቃሴ እያደረጉ እንዳለ ወደ ነጻ መሬት ወደሚባለውም እየሄዱ እየተንቀሳቀሱ እንደሆኑ መረጃዎች እየወጡ ነው ያሉት። ኤኒወይስ ተጨማሪ መረጃ ወደ እናንተም ማድረሳቸው ይሆናል። ሌላው እንግዲህ እንዳልኳችሁ በዛሬው ዕለት የሚኒስትሮች ምክር ቤት አርባ ዘጠነኛ መደበኛ ጉባኤውን አድርጓል። በሶስት ጉዳዮች ላይ በጥልቀትና በስፋት ተወያይቶ ውሳኔዎችን አሳልፏል። የመጀመሪያው የኢትዮጵያ የኑክሌር ኃይል ኮሚሽን ማቋቋሚያ ነው። እንግዲህ በዚህ ኢትዮጵያ የኒውክሌር ኃይልን አንደኛ ለኢነርጂ ወይ ምንድን ነው ለመብራት ማሽኖችን የሚያንቀሳቀስ ለቤታችን መብራት በጀስት ለኤሌክትሪክ፣ አንደኛ ሁለተኛ ለግብርና ዘርፍ፣ ለምርምር፣ ለሕክምና ኒውክሌር ኢዝ ኤቭሪቲንግ ነው። እና ለዚህ ዓለም አቀፍ ተቋማት ጋራ በዋናነት ከዓለም አቀፉ የአቶሚክ ኢነርጂ ጋራ ከአገራት ከመሰል አቻ ተቋማት ጋር የኬንያ ለምሳሌ የኒክሌር ፓወር ኢነርጂ አለው ኦውቶሪቲ በባለስልጣን ደረጃ ያለ ከሌሎች ሀገራት ጋር ይህንን በማልማት መረጃ በመለዋወጥ በአቅም ግንባታ ሕግና መመሪያ በማውጣት የሚሰራ የኢትዮጵያ ኑክሌር ኃይል ኮሚሽን የማቋቋሚያ ደንብን በዛ ዙሪያ ተወያይቷል። መወያየት ብቻም አይደለም፣ በነጋሪት ጋዜጣ ታትሞ ከወጣ ቀን ጀምሮ ደንቡ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። በነገራችን ላይ አቶ ሳንደው ቀንን የኢትዮጵያ የኑክሌር ኃይል ኮሚሽን ኮሚሽነር አድርጎ ሹሟል። አቶ ሳንደው ቀን በሳይንስና የኢትዮጵያ የሳይንስ እና ቴክኖሎጂ ኮሚኒኬሽን በዛ ሰርተዋል። የኢትዮጵያ ጨረራ ባለስልጣን በዛም ሰርተዋል። አሁን የጠቅላይ ሚኒስትር ጽህፈት ቤት እየሰሩ ያሉ ወጣት ናቸው፣ ታታሪ ናቸው። በዚህ የኢትዮጵያ ኑክሌር ኃይል ኮሚሽን ኮሚሽነር ሆነው እንዲሰሩ ተሹመዋል። አንዳንዶች እየተማረው እንደዚህ ነው ምናምን በነገራችን ላይ ልክ ነው የፕሮፌሽናሊዝም አይደለም ጉዳይ አሁን እዚህ ተቋሙን አስተባብሮ የመምራትና በስትራቴጂክ እቅዱ የተቀመጠውን ኢትዮጵያ የኒክሊየር ኤነርጂን ለሀይ ለግብርና ለመሰረተ ልማት ለምርምር እንድታውል ማድረግ ነው፣ ማስተባበር ነው። የሊደርሽፕ ካፓቢሊቲ ነው የሚጠየቀው ኮሚሽነሩ ኢፌክቲቭ ኤንድ ኤፊሽንት ሊደር እንዲሆን ጋይድ እንዲያደርግ እንዲያስተባብር ኮሚኒኬት እንዲያደርግ ዲስሚኔት ለሰዎች እንዲያደርግ ብቃት ያላቸው የሰው ኃይል እንዲያደራጅ እና ውጤታማ አመራር እንዲሰጥ እንጂ ቢሆን ጥሩ ነው። ምንም የፕሮፌሽናሊዝምን እንጂ ተሿሚው የሚገነባ የኒውክሊየር ማዕከል ላይ ሄዶ እንዲያብላል አይደለም። እና አንዳንዶቹ አቴንሽን ዲስትራክት ማድረግ የሚፈልጉበት ጃስት ሲሊ ላይ ትልቁን ትቶ ትንሽ ምስል ላይ መራገጥ የሚፈልጉ ሰዎች አሉ። ዝሮ ዝሮ ከዚህ የዘለለም ሚና የሚኖራቸው አይደለም። ሌላው ሁለተኛው የኢትዮጵያ ውሃ ቴክኖሎጂ ኢንስቲትዩት እንግዲህ፣ እንደምታውቁት በውሃ ቴክኖሎጂ ዘርፍ በምርምር በማማከር የተለያዩ ተግባራትን እየሰራ ያለ ተቋም ነው። የምርምር የቴክኖሎጂ ሽግግር የተግባር ተኮር ስልጠናና የስፔሻላይዝድ ላብራቶሪዎችን እያደራጀ ያለ ነው ይሄ ተቋም።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 በዓለም ላይ ባለው የፖለቲካ የአመለካከት ለውጥ ምክንያት ሁለተኛ፣ የኢኮኖሚ ክራይሲስም እያጋጠመ ስለሆነ እና አዲሱ አስተሳሰብ ደግሞ ከሀገራት ጋር የሚኖረው ግንኙነት እርዳታ በመስጠት ላይ ሳይሆን በንግድ አጋርነት፣ በፓርትነር መሆን መቻል አለበት የሚለው በተለይ ዩኤስኤድ ተዘግቷል እና ይሄ ሲሆን አደጋ መቼ እንደሚመጣ አይታወቅም። ሪስክ ሁል ጊዜ አለ። ዜሮ የለም። ዜሮ የሚባል ሪስክ አንድ የሚባል ሰርቴን የሆኑ ጉዳዮች አሉ። ልክ እንደ ሞት አይነት ዴዚ ሰርቴን ሞት ነው። ሞት አለው፣ ሰርቴን ነው። ሪስኩ ዘ ታይም ኦፍ ዴዝ መቼ የሚለው ነው። ስለዚህ ኢትዮጵያ ውስጥ ጎርፍ ሊያጋጥም ይችላል። አዎ፣ የመሬት መንሸራተት ሊያጋጥም ይችላል። ድርቅ ሊያጋጥም ይችላል። ሰፊ የሆነ ወረርሽ ሊያጋጥም ይችላል። እነዚህ በሙሉ አደጋዎች ናቸው። ይህ አደጋ ሲያጋጥም፣ ልክ ሰርገኛ መጣ በርበሬ ቀንጥሱ እንዳይሆን ፈንድ፣ በቂ ፈንድ እየተሰበሰበ ያ ፈንድ ደግሞ አደጋ እስኪመጣ ድረስ ቁጭ ብሎ በቼስ ባንክ ላይ ተቀምጦ የሆነ ነገር አይሆንም። የመንግስትን የልማት ተግባርን ይደግፋል። በዘላቂ ረዥም በሆነ ኢንቨስትመንት ላይ እንኳ ኢንቨስት ባይደረግ፣ ለምን? በዘላቂ ላይ ከሆነ የሆነ ቀን መሬት መንሸራተት ቢያጋጥም ወይ ጎርፍ ቢያጋጥም ካሽ ሊኖር ይገባል። ያንን መሰረት አድርጎ ይህን ያህል መጠኑ እንግዲህ እንደ መጠኑ ይህን ያህል መጠን በመጠባበቂያ በካሽ ይቀመጥ፣ ይህን ያህል ደግሞ የመንግስት ቦንድ እንግዛ፣ ይህን ያህል በዘላቂ ኢንቨስትመንት ላይ እናድረግ፣ እርሻ ላይ እንሰማራ። ለምሳሌ ሰፊ እርሻ ላይ ቢሰማራ በዚህ የአደጋ ስጋት ምላሽ ፈንዱ ይህን ገንዘብ ይዞ ሰፊ እርሻ ላይ ተሰማርቶ ስንዴ ስንዴውን ሰብስቦ ለራሱ ጊዜ አደጋ በሚያጋጥምበት ጊዜ ስንዴ መስጠት ለአደጋ የሚሆኑ መሰረታዊ የሆነ ሕክምና እንክብካቤ የሚያስፈልጉ ዩቲሊቲስ አሚኒቲ እነሱን የማምረት ሰው ለዛ የሚያስችል የአደጋ ስጋት ምላሽ ፈንድ ጽህፈት ቤት የማቋቋሚያ የሚሰበሰበው ገንዘብ መጠን የገንዘቡ ወጪ የሚደረግበት የመሰብሰቢያ አርዕስት፣ እነዚህ በተመለከተ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ ነው በሙሉ ድምፅ የተወሰነው ዝሮ ይሄ እነዚህ ነገሮች ውጤታማ እንዲሆን በመንግስትም በህዝቡም በኩል አስፈላጊው ድጋፍ ሊደረግ ይገባል ማለት ነው። ሌላው እንግዲህ የሶማሊላንድ ፕሬዚደንት ዛሬ ወደ ኢትዮጵያ ገብተዋል። እንደነገርኳችሁ በባለፈው በሁለት ተከታታይ ፕሮግራም ኦፍ ኮርስ ፕሮግራም ሰርተናል። የሶማሊያ ፌደራል ሪፐብሊክ መንግስት ፕሬዚደንት አሰንሸክ መሐመድ ወደ ኢትዮጵያ መጥተው ነበር። እሁድ ለት ከሁለት ቀን በፊት ከመጡበት አንዱ አንደኛ የጁባላንድ ትይዩ መንግስት ለማቋቋም እንደሆነ፣ ጁባላንድ ደግሞ የኢትዮጵያም ወዳጅ ነው፣ የኬንያ መንግስትም ወዳጅ እንደሆነ፣ ጁባላንድ ያለበት አህመድ ማዶቤ ስለምን ወይ ማዶቤን በተለምዶ በቅጽል ስሙ እሱን የኬንያ መንግስት ይደግፈዋል። ኢትዮጵያና ኬንያ ደግሞ የጋራ ወታደራዊ ትብብርን ጨምሮ መሰረታዊ በሆኑ የሴኪሪቲ ጉዳዮች ላይ የመረጃ ልውውጥ፣ በዚህ ላይ በጋራ ሰላም ማስከበር ስምምነት ፈጽመዋል። አንድ እሱን እንውሰድ። ሰው ዶሎ ላይ ጌዶ ሪጅን ዶሎ ላይ ሞሮለስ ጌዶ ላይ ጌዶ ሪጅን ዋና ከተማው ዶሎ ነው። እዛ ፓራላል ትይዩ የሆነ የጁባላን ክልላዊ መንግስት ማቋቋም ይፈልጋል። ያ እንግዲህ ግጭት ያመጣል ማለት ነው። ኬንያዎች አይደግፉትም። ኬንያዎች የወሰዱት አማራጭ ማስታረቅ ነው። አህመድ ማዶበይ ሰላምንና ሀሰን ሼክ መሐመድን እንዲነጋገሩ አመቻቹ። ደህንነቱ የኬንያ ብሔራዊ ደህንነት አመቻቸው። ኪስማዩ ላይ ተገናኙ። መፍትሄ አልመጣም። በተመሳሳይ በኢትዮጵያ በኩልም ምንም ዲፎልት በቀጣይ የብሔራዊ ደህንነት ናሽናል ኢንቴሊጀንስን ሴኪሪቲ ሰርቪስ ኃላፊው አምባሳደር ሬድዋን እና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ፣ ሌሎችም የተካተቱበት ሆፕ ከውጭ ጉዳይ ሚኒስትርም የሚካተቱበት ተቋቁሞ፣ በተመሳሳይ አህመድ ማዶቤ ዝላምን ከሀሰን ሼክ መሀመድ ለማስታረቅ ጥረት ይደረጋል። ሊሆን የሚችለው እሱ ነው እንጂ ፓራራል የሆነ ጌዶ ሪጅን ላይ ዶሎ ላይ ቢቋቋም ግጭት ቢፈጠር ቀጠናውን የሽብር ማዕከል ነው የሚያደርገው ማለት ነው። ሌላ ሁለተኛ የመጡበት እንዳልኳችሁ የሶማሌላንድ ፕሬዚደንት አብድራህማን ወደ ኢትዮጵያ ይመጣሉ። ይሄ በሚመጡበት ጊዜ አንደኛ ነገር እንዳይመጡ የማድረግ ፕሬዚደንት አብድራህማን መሐመድ አብዱላ ኢሮ ወደ ኢትዮጵያ እንዳይመጡ የማድረግ ሁለተኛ፣ ከመጡ ደግሞ የዲፕሎማቲክ ፕሮቶኮል ተጠብቆላቸው አቀባበል እንዳይደረጉ ኢትዮጵያ ከሶማሊላንድ ጋር ማንኛውንም አይነት ኦፊሻል የሆነ አግሪመንት እንዳትፈጽም ስምምነት ካለ መደረግ ያለበት ከዋናው የሶማሊያ ፌዴራል መንግስት ጋር ነው የሚል ይህንን ጥያቄም ለማቅረብ ለማሳሰብም ነው የመጡ እንግዲህ ሶማሊላንድ ሰላሳ አንድ አመቱ ነው ከፌዴራል መንግስቱ ጋር ምንም አይነት ግንኙነት የለውም የሶማሊላንድ ፕሬዚዳንት አብድራህማን ሞሐመድ አብዱላህ ኢሮ ኬንያ ሂደው ከሩቶ ጋር ተነጋግረዋል። ከትናንት በስቲያ ዩናይትድ አረብ ኤሚሬት ነው የነበሩት። ወኪል ቆንስል አለን። የኢትዮጵያ ረዥም ድንበር እንጋራለን። ሶ በድንበር አካባቢ ሰላምና ጸጥታን የማስከበር ተጎጫሌን ጨምሮ ድንበር ላይ እንትኖች አሉ። የትሬድ ኮሪደር ምንድን ነው? እነዚህ የጉምሩክ ማዕከላት አሉ። ከዛም ባለፈ ሶማሌላንዶች ጥያቄ ያነሳሉ። በተደጋጋሚ የአይስ አይስ አሸባሪዎች አሸባሪዎችን ጨምረው ከፌዴራል መንግስቱ ውክልና የተሰጣቸው ሶማሌላንድን ለማተራመስ በድንበር እየገቡ ነው፣ በኢትዮጵያ ድንበር የሚል ጉዳይ አለ። ስለዚህ ሕገ ወጥ የሰዎች ዝውውር ጉዳይ አለ። ሀርጌሳ በሚኖሩ ኢትዮጵያውያን ጉዳይ ደህንነት አለ። የኢኮኖሚ ግንኙነት አለ፣ የጸጥታ ግንኙነት አለ። በተሻለ በመተሳሰር በዛ ጉዳይ ከሚመለከታቸው ከፍተኛ የመንግስት ባለስልጣናት ጋር የሚመክሩ ይሆናል። ነገር ግን እንግዲህ እንደምታስታውሱት ጃንዋሪ አንድ ሀያ ሀያ አራት ኢትዮጵያ ከሶማሌላንድ ወደ ሀያ ኪሎ ሜትር ርዝመት ያለው ሲአክሰስ እሱን ፊርማ ነበረ። ያው ያ የፈጠረው ዲፕሎማቲክ ሪፍት የሚታወቅ ነው። ዲሰምበር ላይ ሶሪ፣ 12 ዲሰምበር 2024 ላይ ነው እንግዲህ በአንካራ ዲክላሬሽን ያ ሪዞልቭ የተደረገው። ወደዛ ግጭት ውስጥ እንዲገባ የማንም ፍላጎት አይደለም። ነገር ግን ኢትዮጵያ እንደ ሉዓላዊ ሀገር ልክ ሶማሌላንድ ፕሬዚዳንቱን ሩቶ እንደተቀበለው እራት ግብዣ ማድረግ መነጋገር፣ ተመሳሳይ ሕዝብ፣ ተመሳሳይ ቋንቋ፣ ተመሳሳይ ባህል ታሪክ ያለው እንደሚመራ ሀገር ያመደረጉ አይቀርም ማለት ነው። ሌላው እንግዲህ ምናልባት በመካከለኛው ምስራቅ ጉዳይ የጋዛ የሰላም ስምምነት ተፈርሟል። ጋዛ ፒስ ፕላን ማለት ነው። አይ ቲንክ ግብፅ በዚህ ረገድ የዶናልድ ትራምፕን ወደ ካይሮ መምጣት፣ ወደ ሻርም ኤልሼክ መምጣትን ተከትሎ ድንፋታ ሲያሰሙ ነበር። ለዛ የሚሆን መልስ በኢትዮጵያ በዋና ኤነርጂ ሚኒስትር በኩል ምላሽ ሰጣለች። የቅኝ ግዛት ዘመን ውል ሊፈጸም የሚችል አይደለም። ፍጹም ተቃራኒ የሆነ ፕሮፖጋንዳ መንዛት አያስፈልግም። ውሃ አስቀርተው በድርቅ ሊቀጡን ነው፣ እሱን ባለ ፕሮፓጋንዳ መልሶ ደግሞ ጎርፍ እየተለቀቀብን ነው። የውሃ የቀደመ ስምምነት የ1959 የኮሎኒያል ክሪቲን እሱን ማድረግ አያስፈልግም። ኢትዮጵያ እስቲል ለሰላም ለድርድር በሯ ክፍት ነው። ዙሪያ ጥምጥም መሄድ አያስፈልግም። በቀጥታ ከኢትዮጵያ መንግስት ጋር መወየት ይገባል። የሚያስፈልገውም እሱ ነው የሚል መግለጫ ወጥቷል። እንግዲህ የኢትዮጵያ ጉዳይ እንደ ድሮው በድርቅ በልመና ወዘተረፈ መነሳቱ ቀርቶ አሁን ከተላላቅ በተላላቅ ፕሮጀክቶች ስማችን መነሳቱ አንድ ትልቅ ነገር ነው። የበለጠ ደግሞ የዓለምን የጂኦፖለቲክስ የኃይል አስተላለፍ የፓወር ባላንስ በደንብ እየገመገሙ እድሎችን እንዳይባክኑ አንዳንዶቹ የዛሬ ምናልባት ተመሳሳይ የዛሬ 5 ዓመት የዛሬ 75 ዓመት ሊፈጠር ይችላል። እነዚህን አድርጎ በዚህ በተለዋወጠው ዓለም እነዚህ ዳይናሚክሱ ቮለታይሊቱ ከመርጋቱ በፊት ኢትዮጵያ ትክክለኛ ቦታ ላይ እንድትቆም የማድረግ ስራ መሰራት አለበት። በአጭሩ የጋትለት ጫጨር መረጃዎች እነኝ ናቸው። ተጨማሪ መረጃዎችን ወደ እናንተም መድረስ ይሆናል። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ።